ለሶስት ቀናት በየደረጃው ያሉ የአቅርቦት ሰንሰለት አመራሮች ውጤትን ማጠናከር ተግዳሮቶችን ማረም በሚል መሪ ቃል በአፍሪካ አመራር የልህቀት አካዳሚ በመገኘት የክህሎት የሥነ ምግባር እና የአመለካከት ተግዳሮቶችን ለመቅረብ መወያያ ሰነዱን መነሻ በማድረግ በነበራቸው ቆይታ ዙሪያ ሀሳባቸውን ልናካፍላችሁ ወደናል። መልካም ቆይታ። ባለፉት ሶስት ቀናት ሲደረግ የነበረው ምክክር መድረክ ማለት ነው። እንግዲህ እንደምታውቂው ከመላ ሀገሪቱ የመድኃኒት አቅራቢ አገልግሎት ቅርንጫፎች አመራሮች ናቸው የተሰበሰቡት። ከከፍተኛ አመራር እስከ በታችኛው አመራር ያሉ ነው እዚህ ምክክር መድረክ ላይ ያሉት። ዋና ዓላማም እንግዲህ አሁን ማህበረሰባችን እያነሳ ያለው የመድኃኒት አቅርቦት ምንድን ነው ችግሩ? ከዚህ በፊት የተለየ ናቸው ችግሮች አሉ። የተቃውማዊ አደረጃጀት ነበር፣ አዋጅ ነበር። ይህን አዋጅ አሻሽለ የግጂ ስርዓት ነበር። እሱን በአዋጅ እያሻሻልን ነው። አሁን ግን ፈጻሚ አካሉ ምንድን ነው የሚለው ነው ትልቁ ግምገማ። ወደ ውስጥ ፈጻሚ አካላት ለማህበረሰቡ የህዝብ ጥያቄ ምላሽ ዝግጁ ነው ወይ፣ በዛ ደረጃ እያየ ነው ወይ፣ ራሱን አዘጋጅቷል ወይ፣ ቀጣይ የሚኖረን ምንድን ነው የሚለውን ይሄን ነው ትልቁ ነገር ዛሬ ውይይት እያደረግን ነበረው። ክሶስ ቀና ትልቅ ሰነን አዘጋጅተን ትላንት ላይ ምን ነበረን? ዛሬስ ምን እድል አለን ለነገ ጠንካራ ተቋም ግንባታ ደግሞ ምንድነው መስራት ያለብን የሚል ነው ውይይት እያደረግናለ ነው። በሁሉም ቅርንጫ በሀገሪቱ ነው እንግዲህ ያለው ሁሉም አካባቢ ያሉ አመራሮች ነው እዚህ የተገኙት። እንደምታውቂ እንግዲህ ቀጣይ ማህበረሰባችንና የጤና ተቋማት የሚፈልጉትን ፍላጎት ለማሟላት አዳዲስ ትልቅ አዋጅ ይዞ የመጣቸው ነገሮች አሉ። ከዚህ ቀደም መድኃኒት በተለይም መነሻው የጤና ተቋማት ትንቢያ ነው እነሱ ተንብዮ ያስፈልገኛል ብሎ ፍላጎታቸውን ለይቶ የሚያመጡት ነው ይሄን ለይቶ ነው እንግዲህ በፊት ሲገዛ የነበረው ያ ፍላጎት ግን በበጀት አልተደገፈም እንዲሁ በፍላጎት ላይ ብቻ የተመሰረተ ነው አሁን ላይ ግን አዋጁ ይዞ የመጣ አንድ ነገር አለ የሀገሪቱን የመድኃኒት ችግር ለመፍታት እሱ ምንድን ነው ውል የተገባለት ስርዓት ማለት ነው ያ ውል የተገባለት አቅርቦት ስርዓት ማለት ማለት ነው ተቋማት ዝም ብሎ አይተነብይም ለይቶ ችግሮችን በጣም ካዩ በኋላ ይሄን አይል ግዛልን ይሄን አይል መድኃኒት ለይቼ አምጥቻለሁ የሚል ወደኛ ተቋም ያመጣሉ። እኛ ደግሞ ይሄን በትክክል የሚያመጡትን መድኃኒት ልየታ ገዝተን የማቅረብ ኮንትራ ስርዓት የምንፈራረምበት ነው። ካሁን በኋላ አዋጁ ይዞ መጣ። ስለዚህ ይሄ ነው፣ አመራሩ ነው የሚፈጽመው ይሄ። ስለዚህ አመራሩ ለዚህ ቅድመ መዘጋጀት አለበት። በዚህ ደረጃ የአመራር የማስተካከል የማብቃትና የማረምና የማጥራት ስራ ነው እየሰራ ነው ያለነው እና ይህን አጥርተን ወደፊት መሄድ አለብን። የህዝብ ጥያቄ መመለስ አለብን። ውለ ተገባለት ወይም ደግሞ በእንግሊዝኛ ኮሚት ዲማን የሚባለው የአገሪቱን የመድኃኒት ስርዓት ከመሰረቱ የሚለውጥ ነው። ከመሠረቱ ለመለወጥ ግን ተቋማት ከተዘጋጁ እኛ ዝግጁንነ የውስጥ አሰራሮች ዝግጁ ነይ በቂ ምላሽ ለመስጠት ዝግጁንነይ ውጤታማ ለመሆን ዝግጁ ነን የሚለው ነው። ዛሬ ሶስት ቀን ምክክር መድረክ እያደረግናለ ነው። ይህ እንግዲህ እንዳይሹ በጣም ውጤታማ ነው። በቀጣይ ትልቅ ለውጥ የምናይበት ነው ማለት ነው። ተቋሙ ከፍተኛ አመራሮችን፣ ዋና ዳይሬክተሮችን፣ ምክትል ዋና ዳይሬክተሮችን እንዲሁም በዚህ ዶክመንት ዝግጅት ላይ የራሳቸውን ኢንፑት የሰጡ የጤና ጥበቃ ሚኒስትር ዴታዎችን ከልብ ማመስገን እፈልጋለሁ። እንግዲህ እንዳየ ነው። እንግዲህ ይሄ ዶክመንት ይሄ ሰነድ አጠቃላይ የተቋሙን ጉዞ ከመጀመሪያ ጀምሮ እስከ ዛሬ ድረስ ያለፈባቸውን ሲናሪዎችን በደንብ አድርጎ ያስቃኝን። በተለይ በአመራር ዙሪያ ተቋሙ ምን አይነት ቻለንጆች ውስጥ አለፈ፣ ምን አይነት ሰክሰሶች አሉት በሚል ብዙ ነገሮችን አንስቷል። እንግዲህ እንደዚህ አይነት ዶኩመንት ስናይ እንደ ተቋም ደፍሮ የተቋሙን ችግር ክፍተቶቹን በራሱ ላይ የሚጽፍ አመራር ከዚህ በፊት አይተንም አናውቅም፣ ሌሎች ተቋማት ላይም ሰምተን የምናውቁ አካሄድ አይደለም። አክቹዋሊ ብዙ ጊዜ እንደ ሀገር ይጻፋል። ለምሳሌ እንደ ጤና ጥበቃ ሚኒስቴር ሊጻፍ ይችላል፣ ወይም እንደ ሪጅናል ልዝ ቢሮ ሊጻፍ ይችላል። ሲጻፍ ግን ለይቶ ስፔሲፊክ አድርጎ የሆነ የተቋም ጠቅሶ የሚጻፍ ሰነድ አይደለም። አጠቃላይ ምን አይነት ክፍተቶች አሉበት፣ ምን አይነት ቻለንጆች አሉ የሊደርሺፕ ዶክመንት ምንድን ነው ብሎ ሊያወራ ይችላል ሰነድ። ነገር ግን በዛ ሰነድ ውስጥ ብዙ ሰዎች ሊኖሩበት ይችላል ነው። ስለዚህ ይሄ ሰነድ ኤክልኤ ወይ ደግሞ ይሄ ድርጊት የኤክሌ ክፍተት ነው የኤክሌ ችግር ነው ብለህ የምታይበት መንገድ አይኖርም። ነገር ግን ይሄኛውን ሰነድ ስናይ ስፔሲፊክ ተቋም ላይ ነው የተጻፈው። ተቋሙ ላይ ማን ነው መሪ ማነው ተመሪ ከፍተኛ አመራር ማን ነው ዝቅተኛ አመራር ማን ነው የሚል ለየት የታወቃል ማለት ነው። ስለዚህ ምንም አይነት አካውንታቢሊቲ ምንም አይነት ችግሮችን ሳይፈራ በግልጽ የተቋሙን ክፍተት በአመራል ከፍተኛ አመራር ላይ ያለውን ክፍተት በትክክል የተናገረ፣ ሚድል ሌቭል ላይ ያለው አመራሮችን ክፍተታቸውን በትክክል ያስቀመጠ እንዲሁም ወደታች ወርዶ ዝቅተኛ አመራሮች ወይ ደግሞ ፈጻሚዎች ላይ ክፍተቶችን በግልጽ ያሳየን ነው ማለት ነው። ስለዚህ ተቋምን ለወጥ ከፈለገ እንደዚህ አይነት ዶክመንቶች በጣም አስፈላጊ ናቸው። ከራሲ ትማራለህ፣ በራሲ ታሻሽላለህ ከዛ ወደምትፈልገው ራዕይ መድረስ ትችላለህ። ይሄ ትልቅ ጅማሮ ነው። ሰው ይሄንን በጣም ጥሩ ጎን በጣም ደስ በሚል ስሜት ነው ሁላችንም ስንከታተል የነበር ነው ማለት ነው። ነገር ግን ይሄንን ዶክመንት ስናይ በደንብ እንግዲህ እንደ ጅምሩ በጣም ጥሩ ነው። ነገር ግን ደግሞ በደንብ መበልጸግ መቻል አለበት። ተሳታፊዎችም ሲያነሱ ነበር። ከፍተኛ አመራርም ዶክመንቱን አዘጋጅተው ሲመጣ የመጨረሻ ዶክመንት ብሎ አላመጣም እኛ መኩረነዋል፣ እኛ ጀምረነዋል። ነገር ግን በእናንተ ብዙ ኢንፑቶች ገብቶበት በደንብ ባልጽጎ ሁሉም ሰራተኛ ጋር የሚደርስ ዶክመንት እንደሆነ ነውና ለዛም ሲባል እንግዲህ ሁሉም ተሳታፊ በንቃት ባለፉት ሶስት ቀናት ሲሳተፍ ነበር፣ ኮመንት ሲሰጥ ነበር፣ ክፍተቶችን በትክክል ሲቀበል ነበር ሰው ይሄ ደግሞ ለመሻሻል ለመለወጥ፣ ተቋሙን ለመቀየር ትልቁ የማስፈንጠሪያ ቦርድ ስፕሪንግ ቦርድ ነው ብዬ ነው ማስበውና በጣም ጥሩ ዶክመንት በጣም ጥሩ ውይይት ነበር ብዬ ነው ማነሳው። ሲጀመር ከኮንሰፕት ከጽንሰ ሀሳቡ ውጤትን ማጠናከር ደን ደግሞ ተግዳሮቶችን ደግሞ እያሻሻልክ የሚሄድ ነገር ነው ያለው። እንደ ሰፕላይ ቼን ተቋም ሁሌም በሰፕላይ ቼን ውስጥ እንደዚህ አይነት ተግዳሮቶች ያጋጥማል። ተግዳሮትን ደግሞ አጠፋለሁ ብለ አታስብም። ስለዚህ በጊዜ ሂደት የሚያጋጥሙን ተግዳሮቶች እየፈታን ነው የሚሄደው ማለት ነው። በዚህ ላይ ስራውን የሚመራው ሰው ወይ ደግሞ ሊደር የሆነ ሰው የራስ ሆነ ከፍተኛ ሚና አለው ማለት የሚጫወተው ነገር፣ አንደኛ ነገር መጀመሪያ ራስን መግዛት ኖርማሊ አካባቢ ላይ መተ እንትን ከማለት በፊት ራስን መግዛት ነው። ዘን በምትመራው አካባቢ ላይ ፖዚቲቭ የሆነ ሜንታሊቲ ካለህ ነገሮችን ስራ ውስጥ ሆነ ኢዚ ማስኬት ትችላለህ ማለት ነው። ምክንያቱም ሰው ምን ጋር ገጥሞት እንደሚመጣ ታቀም። ሰው ሲመጣም ልክ እንደሱ ነው፣ ኢምፓቲ ኖሮ ልክ እንደሱ ሆነ በሱ ጫማ ልክ ያሰብከው ነው ስራዎችን በጣም ተማለት ይቻላል። አሁን ላይ ያለንበት ኮንቴምፖራሪውን ካየነው ደግሞ ከሊደርሺፕ መሆን ደግሞ የበለጠ ፎሎወርሺፕ ነው። ስለዚህ እዚህ ላይ ፎከስ ከተደረገ በጣም ጥሩ ይመጣል። እንደ አጠቃላይ ግን በዚህ ሁለት ቀን ውስጥ የነበረው ግምገማ እንደ ተቋም ምን ላይ ነን ያለ ነው። አንዳንዴ የሰራ ይመስላል። ለራስ እኔ በቃ ብቁ ነኝ ብላ የሰራ ይመስላል። ግን በሌሎች አይን ደግሞ ስትታይ ክፍተቶችን ማወቅ ችላለ ማለት ነው። ክፍተትን አውቀ ያን ክፍተት ለማረም የምትሄድበት እንትን ደግሞ አንድ የሊደርሺፕ ኳሊቲ ነውና ይህን ነገር አይቻለው እንደ አጠቃላይ ስናየው ጥሩ ነው ማለት እንችላለን ማለት ነው። እንግዲህ ተቋማችን ትላንትና የት ነበር? ዛሬ ላይ የደረሰ በዚህ ሂደቶች ውስጥ ስኬቶቹ ምንድን ነበሩ? ተግዳሮቶቹ ምንድን ናቸው? ከየት ተነስቶ የደረሰ አሁን ላይ ያሉ ተግዳሮቶች ምንድን ናቸው? ተቋም ማህበረሰብ የሚፈልገው ነገር ምንድን ነው? በዚህ ሰዓት ከኛ እኛ ያለንበት ቦታ፣ አጠቃላይ እንደ አመራር የት ጎና ያለ ነው የሚለውን ነገር በግልጽ በሰነድ ቀርቦልን ሰነዶቹ ላይ በደንብ ተወያይተናል። ሰነዱ ያላካተታቸውን በተለያየ አመራር ደረጃ ያለ አመራሮች የተቋሙ አመራሮች ለይተው ግብአት እንዲሆን ለይተው ሰጥተዋል ማለት ነው። ስለዚህ ቀጣይ ምንድን ነው የሚጠበቀው? እዚህ የመጣው ያው አመራር ነው በተለያየ ደረጃ ላይ ተቋም ውስጥ ያለን አመራሮች ነን የመጣ ነው። እንግዲህ ይህንን ተቋሙ የሚፈልገውን ተግዳሮቶችን ለይተን ለማረም ምን መስራት እንዳለብን ተግባብተናል። በስተ መጨረሻ እንግዲህ ይህን የተግባባነውን ነገር የጋራ ከሰራተኞች ጋር በቀጣይ የጋራ አድርገን የሚጠበቅብንን ነገር በፍጥነት አርመን ወደ ውጤት ማምጣት ተቋም ማህበረሰብ ከኛ የሚጠብቀውን ነገር ያንን ማቅረብ መድኃኒት የማቅረብ ስራችንን በደንብ በተሳካ መልኩ ያንን ማድረግ ማስቻል ነው የሚሆነው ማለት ነው። ቀጣይ ስራችን የሚሆነው ይሄ ነው። ተቋም ስትገነባ አገርን እንትገነባለ ነው። ዝም ብለን ተቋምን እንደ አንድ ልጅ እናስበው እና አንድ ልጅን ወልደ ስታሳድገው ቀጥ ያለ መስመር ካሳየው ትክክለኛ መንገዱ እውነተኛ መንገዱን ካሳየኸው ከሆነ ጊዜ በኋላ ውልፍ ዝንፍ የማለት ነገር የለም። ያን ስታንዳርድ እንትን ይዞ ይሄዳል ማለት ነው። ስለዚህ እንደ ተቋም እንደ ሰፕላይ ቼን የራሱ የሆነ ስታንዳርድ ሰው ስለመጣ የሚቀይረው ወደ ሞንት የሚለው ሳይሆን እንደ ተቋም የራሱ ስታንዳርድ ካለው፣ ምክንያቱም ተቋም የትውልድ ቅብብሎች ነው ብለን አይደለም እናወራው። ስለዚህ በትውልድ ቅብብሎች ውስጥ ክፍተቶች ይኖራሉ፣ ጠንካራ ጎኖች፣ ደካማ ጎኖች። በዛው ውስጥ ደግሞ ጥሩ ለሰራው ስታመሰግን፣ ከስር ያለው የሚመጣው ጥሩ ነገር ብሰራ ይመሰገናል የሚል ነገር ይኖራል ማለት ነው። ድንገተኛ የሆነ ነገር ብዙም ሀፕን ሳያደርግ ማለት ስለዚህ ወደፊት ላይ እኔ ምን እጠብቃለሁ? ሁለት ቀን ተኩል ያህል የተወያየንባቸው ሀሳቦች አሉ ሁሉም ወደ ራሱ የሚወስደው ነገር ይኖራል። ደግሞ ሌላው ደግሞ እንደየደረጃው የሚፈታው ነገር ይኖራል ማለት ነው። ስለዚህ ከዚህ ስንሄድ የተነሱ ክፍተቶች ላይ ጠንካራ ጎኖች እንደተባለው ውጤቱን እያጠናከርክ ምክንያቱም ደካማ ጎኖች እንደመውሰትል እዚህ ጠንካራ ጎ ለውስጥ ስለምታደርገው ማለት ነው። ሁለቱንም ጠንካራውን በሚቀጥል ሰስቴን አድርገን ደካማ ጎኖች ወይ ደግሞ ክፍተት የምንላቸውን ነገሮች ደግሞ የምንሞላበት ነገር ምክንያቱም ሰው ሁሌም ካፓሲቲት ካልተደረገ ወይ ደግሞ በየጊዜው በነገሮች ላይ ወይ ደግሞ ጊዜውን የዋጀ ይባላል ብዙ ጊዜ በዛ ልክ እየሰፋው ካልርክ አንዳንዴ የሆነ ሰው ቦታ ስታክ አርጎ ይቆም ይባላል ማለት ነው። በየጊዜው ራስን ከጊዜ ጋር ማብቃት ከቴክኖሎጂ ጋር በተለይ አሁን ያለንበት የዲጂታል ዓለም ላይ ያለ ነው። ተቋሙ የተለያዩ ዲጂታል ፕላትፎርሞችን ወደ ተቋሙ አምጥቷል። ስለዚህ በዛው ልክ የሂውማን ካፓሲቲውን ወይም ሂውማን ካፒታሉን በዛው ልክ እያበቁ ሲሄዱ በቀላሉ መናገር ይችላሉ፣ እኔ ተተኪ ያለኝ ብሎ መናገርም ይቻላል ማለት ነው። እንደምናውቀው ተቋሙ በጣም ብዙ ሪፎርሞችን እየተገበረ ይገኛል። አጠቃላይ የተቋሙን አሰራር ወደ ዲጂታላይዜሽን የማምጣት ስራዎች እየተሰሩ ይገኛሉ። እንግዲህ ይሄ መታሰብ ከጀመረ ደግሞ በሰፕላይ ቼን ማቹሪቲ ስናይ ኦልሞስት ወደ ሌቨል ፎር እየተጠጋ የሚገኝ ተቋም ነው። ስለዚህ በጣም ብዙ ኢንቨስትመንት ያወጣበት የኢአርፒ ሲስተም ሳፕ እየተገበረ ይገኛል። የኢዲኤምኤስ ዲጂታላይዜሽን እየተገበረ ይገኛል። ሰው እንደ ተቋም ስናይ በጣም ብዙ የትራንስፎርሜሽን ስራዎች እየተሰሩ ይገኛሉ። ከዛም በተጨማሪ ደግሞ በአንድ በኩል የህዝብ ፍላጎት የህዝብ ጥያቂነት በጣም እየጨመረ ይገኛል በተለይ ከግብአት አቅርቦት ጋር ተያይዞ ተቋሙ ላይ ብዙ ትችቶች፣ ብዙ ክፍተቶች በህዝቡ ዘንድ እየተነሱ ይገኛሉ ማለት ነው። ስለዚህ እነዚህ ነገሮች ሊያሻግር የሚችል እነዚህ ነገሮች ተሸክሞ ወደ ግብ ሊያደርስ የሚችል አመራር ያስፈልጋል ማለት ነው። ሶ ይህንን ለማድረግ እንግዲህ ነባር አመራሮች ወይ ደሞ ተቋሙ ላይ በተለያዩ የዳይሬክቶሬት ኤሪያ ላይ የነበሩ አመራሮች ነበሩ። በጣም ሰርቶ በጣም ለፍቶ በጣም ብዙ ነገር ለውጠዋል። ነገር ግን ስቲል ነገሮች እንግዲህ አንድ አመራር እየተተካ መሄድ መቻል አለበት። ን አንድ ሰው የሆነ ቦታ ላይ በጣም ስቲክ አድርጎ ለረጅም ጊዜ በሚቆይበት ሰዓት የፍራስትሬሽን ወይ ደግሞ አጠቃላይ የመላመድ ባህሪዎች ሊመጡ ይችላሉ። ላይክ ስትመራ የነበረው ሲናሪዮ በማንዋል ከሆነ ልክ ወደ ዲጂታላይዜሽን በሚመጣበት ሰዓት እንግዲህ አካሄዱም አሰራሩም ባልለመድከው ሊሆን ይችላል። እንግዲህ እንደ ሰው ልጅ ማንኛውም ሰው ቼንጅን ሮዚስት ያደርጋል። ስለዚህ ይሄንን አስመልክቶ ደግሞ አጠቃላይ የአመራሮችን አማራሮችን ለውጥ ለውጥ ሲባል እንግዲህ ማንሳት ማውረድ አይደለም፣ ሁሉም አንድ ላይ ነው ያለው። ነገር ግን የቦታ ሺፍት የማድረግ ስራዎች ተሰርቷል። ያ ደግሞ የበለጠ እንድናበብ፣ የበለጠ እንዲያሳልጥ ያግዛል ብዬ አስባለሁ።